እንዴት ነው? ያምራል ያምራል። ግሬሱ ራሱ በጣም ደሞ ስፋት አለው ስፋት አለው በጣም አካባቢው እራሱ እንዴት ለውጥ እንዳለ እውነት ለመናገር አዲስ አበባ ነው ወይ ያለ ነው? በጣም ምቹ ቦታ ላይ ነው ያለው በጣም በብዙ መንገድ የመንገድ ወደዚህ ለመምጣት አማራጭ መንገዶቹ በጣም ብዙ ናቸው። ከየትኛውን ማቅጣጫ ስትመጪ በቃ ተጠንለሽ ሁለት ድባቡ እዚህ ሆነ ስታዩ ዙሪያውን እጅግ በጣም የሚያምር ነው ተመልካቾቻችን ዓለም ሸማች ተጀምሯል። ካርናቆት ዛሬ የምንገኘው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ውስጥ ነው ያለ ነው። በቅርቡ ነው እንግዲህ ተመርቆ ስራ የጀመረው። በጣም ደስ የሚል ድባብ አለው ገና ከመግቢያው እየተመለከት ነው ነው በሰማናቸው መረጃዎችም እንግዲህ ውስጡ በጣም ጥሩ ጥሩ ማዕከሎች፣ የስብሰባ አዳራሾች፣ ኤግዚቢሽኖች፣ ሳይከሮች አሉት እንዲሁም ደግሞ ማንኛውንም አይነት ኢቨንት ለማዘጋጀት የሚችሉ አዳራሾች በዚህ ማዕከል ውስጥ ይገኛሉ ማለት ነው። እንዴት ናችሁ ተመልካቾቻችን? እንግዲህ አዲስ ኢንተርናሽናል ኮንቬንሽን ማዕከል ነው የምንገኘው። በቅርቡ ተመርቋል። ወደ 40 ሄክታር ነው። ለረጅም ጊዜ እንግዲህ መቼ ነው የሚያልቀው እያልን ነበር። በነገራችን ላይ ይሄ ሲጀመር ገና ዓለም ሸማች ቼክ ለማድረግ ለማየት መተን ነበረ ማለት። በጣም ስሙ የተጋነነ ነው። ብዙ ነገሮች አሉት ሆቴል፣ ትልቅ አዳራሽ፣ ኤግዚቢሽን ማዕከል፣ ሞል፣ አምፊቲያትር ይባል ነበርና ገና ሲጀመር መተን ነበረ። እውነት ለመናገር ወደዚህ ሆኖ በማየቴ እኔ በጣም እድለኛ ነኝ። ደስ ይላል። ወደ ውስጥ ንግባና ይህ በጣም ብዙ የሚነገርለት ምን አለው በውስጡ የሚለውን ነገር። ሰዓታችን ውስን ናት፣ ግን ባለችን ሰዓት ለእናንተ እናደርሳለን። ጤና ይስጥልኝ። አቶሳይረደናለእቆናቸውላናቸ ውብ የሆነ ነገር ነው የተገነባው አዲስ አለም አቀፍ ኮንቬንሽን ማዕከል። በሰሞኑን በሚዲያ ላይ ከምረቃው ጀምሮ እንደ ሰማችሁት እጅግ ውብ እጅግ ትልቅ ማዕከል ነው። በአርባ ሄክታር መሬት ላይ ያረፈ ነው። አስር ብሎኮች አሉት። አስር ብሎክ ማለት አስር ህንፃ አስር ህንፃዎች። አራቱ ህንፃዎች እዚህ በኮንቬንሽን ውስጥ ነው ያሉት። ስድስቱ ብሎኮች ማዶ እንደምታዩት ከሆቴል ጋር ተያይዘው ነው ያሉት። ለሆቴል ሪፐርፐዝ የሆኑ ነው ያሉት እዚህ አዲሱ ከምታዩት በዚህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል አራቱ ብሎኮች አንደኛ፣ ወደዛ ኮመርሻል ቢልዲንግ ምንለሆነው ኦልሬዲ ኦፕሬሽናል ነው ወደ 38 የንግድ ማዕከል ነገር ወደ 38 የሚሆኑ ኢንተርፕራይዞች አሉበት ሶስት ባንኮች አሉበት ኢንሹራንስ ካፌዎች አይቲ ሶሉሽን ሱቆች ክሊኒክ ፋርማሲ ያሉበት ነው እና ለፓብሊኩ ክፍት ከሆነ ወራት ተቆጥሯል በዚህ ውስጥም ወደ 20 የሚሆኑ ኢንተርፕራይዞች ይጠበቃሉ እንግዲህ ከሸማቹ አንጻር የመጀመሪያ ለሎካል ኢኮኖሚ ከአካባቢው ጋር የተሳሰረ ብለን ነው ትልቁ ዓላማ ግን ይሄድ ነው። ትልቁ ዓላማ ኮንፍረንስ እና ኤግዚቢሽን ካውንሳ ጀምሮ ለይህን አገልግሎት መጠቀም ለሚፈልጉ ኮንፈረንስ ቱሪዝም አካባቢ ለሚሰሩ ሁሉ ክፍት መሆኑን በዚያ አጋጣሚ መናገር እፈልጋለሁ። እስኪ ደግሞ ዞር ዞር ምን ነው ደስ ይላል። አሁን ነው ሁለገብ አዳራሽ ነው። ትላልቅ ሁለት አዳራሾች አሉን። ከሁለቱ ትላልቅ አዳራሾች አንደኛው ይሄ ነው። ይሄ አዳራሽ ሜዛኔ ያለው እንደምታዩት ቪአይፒ በዚህ ሊቀመጥ ይችላል። መጨረሻ ላይ ባሉት ቦታዎች ላይ ይታያል። እዛ ፊት ለፊት ላይ የጋዜጠኞች ቦታ ነው። ቦታልን ማለት ነው። አዎ፣ ከዳር እስከ ዳር ላይ የጋዜጠኞች ቦታ ነው። ይሄ ኤግዚቢሽን በመሆንበት ጊዜ በዚህ አይነት ስክሪን ነው። ይሄ ኤግዚቢሽን የጀመረ ነው። በጣም ደስ ይላል። በጣም ሰፊ ነው። በጣም ነው የሚያምረው። ከፍታውን ታያላችሁ፣ 26 ሜትር ወደ ላይ። ስንት ፎቅ ሊሆን እንደምችል ወደ ላይ አይታችሁ? አዎ። ስለዚህ አይሞቅም፣ አይሞቅም። ሙቀት ሙቀት ይቀንሳል። ሙቀት ነው ያቀነሰው። አዎ፣ በስትራክቸር ነው የተገነባው። ጥንካሬው፣ ውበቱ ግዙፍ ነው ከዛኛው። አዎ ይሄ ግዙፍ ነው። ያኛው ሜዛኔት ስላለው ነው እንጂ በስፋት ይሄ ሊበጥ ይችላል። ያኛው ሁለተኛው ሁለተኛው አደራሽ ውስጥ ነው ያለ ያለ ነው። ይሄ ሁለተኛው አደራሽም ቢያንስ ሁለት ፐርፖዞች አሉት። የመጀመሪያው ኤግዚሽን ይታይበት ይችላል። እዚህ ጋር ይታያቸዋል። አዎ እዚህ መሬት ላይ ያሉ የኤሌክትሪክ ኮንትሮል እዚህ ጋር የኤግዚሽን ማሳያ ወቦ ማን ቡዝ ይሰራበታል። ቡዝ ቡዝ ከዚህ ነው ስለዚህ ቤዚካሊ ለኤግዚቢሽን ሊሆን ይችላል። ሁለተኛ ደግሞ ለስብሰባ ሊሆን ይችላል። ለምሳሌ ባለፈው የምረቃው ስነ ስርዓት የዜ ተካሄደ የአፍሪካ ውጭ ጉዳይ ሚኒስትሮች የራስ ጉዳ ያስደረገላቸው በዚ አዳራሽ ነው። ስለዚህ እድላችንን እያሰፋ ነው። የቱሪዝም ኮንፈረንስ ሀገራችን እንድታካሂድ ይህ አድዋን ማሰብ እንችላለን፣ ማምጣት እንችላለን። ይሄ ተጨማሪ አዳዲስ ነገሮች ወደ ውጭ ያሉ ስብሰባዎችን ወደ ሀገራችን እንድናመጣ ትልቅ እድል የሚፈጥርና የሚያበረታታ ነው። እውነት ነው። የአፍሪካ ውጭ ጉዳይ ሚኒስትሮች ራት እዚህ ጉዳ ሲደረግ በዚህ ከተማ ያሉት ዲፕሎማቶች በሙሉ እዚህ ተጋብተዋል። ስለዚህ የኤግዚቢሽን ማዕከላችን በሁሉም የአፍሪካ ሀገራት እና እዚህ ከተማ ባሉት በሁሉም ዲፕሎማት ወይም ሚሲዮኖች ታውቀዋል ማለት ነው። መልካም። አሁን ያለ ነው አራተኛ ፎቅ ላይ ጋለሪ ወይም የተለያዩ ስዕሎች፣ ፎቶዎች የመሳሰሉት ለእይታ የሚቀርቡ ነገሮች የምታዩባት ነው። ስለዚህ ማንኛውም ሰው ኤግዚቢሽኑ ማሳየት ለሚፈልግ ሰው ክፍት ነው ማለት ነው፣ ክፍት ነው። ከአቶ ሲሳይ ገመቹ የአዲስ ዓለም አቀፍ ኮንቬንሽን ማዕከል ዋና ስራ አስኪያጅ ስለ አስጎበኙን እጅግ በጣም እናመሰግናለን። አመሰግናለን። እስኪ ዞር ዞር እያላች ደግሞ እንጎበኛለን። እናመሰግናለን። እጅግ በጣም የሚያምር ነው፣ እውነት ለመናገር በዓለም ሸማች ባለን በዚህ አጭር ደቂቃ ሁሉን ነገር ለማሳየት ሰዓታችንም ጊዜውም አይበቃም። እንደው አጋጣሚ ፈልጎ መቶ ማየት ለሀገራችን ምን ያክል ተጨማሪ በለስ እንደተፈጠረና እንደመጣ ማየት ነው። ከጊዜ ወደ ጊዜ ሀገራችን የቱሪዝም ኮንፈረንስን በጣም እያበረታታች፣ ብዙዎቹ አይናቸውን የጣሉባት እየመሰከሩላትም ነውና ሲመጡ ምናሳይበትም ጭምር። ማለት በተለያየ መንገድ ወደ ሀገራችን የሚገቡ ከዚህ ከማይስ ቱሪዝም ጋር ተያይዞ ወደ ሀገራችን የሚገቡ ሰዎች እዚህ ሲመጡ ሌላ ጊዜ ተመልሰው እንዲመጡ በሚያስችል መልኩ ኢትዮጵያ ውስጥ እንደዚህ አይነት ነገር አለ፣ እንደዚህ አይነት ካልቸር፣ እንደዚህ አይነት ባህል፣ እንደዚህ አይነት ቁሳቁሶች አሉ እንዴ ማለት የሚያስችል ነው የመጡበትን ዓላማም ደግሞ በብቃትና በስርዓት አሟልተው ፈጽመው እንዲሄዱ የሚያስችል ትልቅ ማዕከል ሆኖ ነው ያገኘሁት። በጣም ደስ ይላል። በጣም ነው የሚያምረው።

በጣም ነው የሚያምረው እውነት፣ በጣም ያምራል። ንፋሱ ራሱ ደስ ይላል። የሚገርምህ ረጅም አመት ከሲጀመር 2 አመት አካባቢ ሀያ አመት ምናምን ሆኖታል ሀሳቡ ተሳስሶ ወደ ስራ ከተገባ። ነገር ግን ብዙ መራመድ አልቻለም ነበረ። በሶስት አመት ኮሚትመንት ነው እንደዚህ በጣም ጥንቅቅ ብሎ በአማረ መንገድ የተጠናቀቀው። ቀላል አይደለም ስታስበው። እንደዚህ አይነት ሁለት አንፊቲያትሮች አሉት። ሁለት ሆቴሎች አሉት። ወደ ከሶስት እስከ አራት ሺህ የሚይዙ ቅድም ያየናቸው አዳራሾች አሉት። ስምንት ደግሞ ትንንሽ ሰዎች መካከለኛና አነስተኛ አዳራሾች አሉት። ሞል አለው ባንክ፣ ሆቴል፣ የፋይናንስ ተቋማትን ጨምሮ የንግድ ማዕከል የፈለግሽውን ነገር መተሽ የምታገኝበት ማለት ነው። ከዚህ ቦታ ሳትወጪ ከዚህ ማዕከል ሳትወጪ ከትኛውም ማገር ነው የምትፈልጊውን ነገር የምታገኝበት ቦታ ነው። እንደገና ደግሞ ሀገርም የምታይበት ነው። በጣም የገረመኝ እሱ ነው። ሀገር ከሀገር ያንዳንዷ ባህላዊ መጠቀሚያ ቁሳቁሶችን ጭምር የምታገኝበት የምታይበት ማዕከል እውነት ነው። አንድ በተለይ ይሄ የቱሪዝም ኮንፈረንስ አይደል አሁን። በጣም አንዱ የሀገራችን የኢኮኖሚ ባገራው እንዲሆን ተብሎ የሚታሰበው ቱሪዝም ነው። ስለዚህ ቱሪዝም ኮንፈረንስ ሊያስተናግዱ የሚችሉ ሁኔታዎችን ባመቻቸን ቁጥር ትልቅ ትርፍ ነው እያተረፍን ያለ ነው እና እዚህ አንድ ሰው ከገባ ከሆቴል ጀምሮ ሁሉን ነገር ሳይወጣ ስብሰባውንም ሁሉንም ማጠናቆ እንዲወጣ የሚያስችል ትልቅ አደረጃጀት ያለው ነው። እንደዚሁ ከውጭ ራሱ እስከ 50 ሺህ ሰው ይይዛል ተብሎ ነው የሚታስበው። ጥንቅቅ ዝንጥ ያለ ነው፣ በጣም ነው የሚያምረው። የትኛውንም እንግዳ ለመቀበል የትኛውን የትኛውንም አለም የሚመጣን እንግዳ ለማስተናገድና ኢትዮጵያን ለማሳየት አንዳንድ ጊዜ ምቹ ሁኔታዎችን የሚፈጥሩ ነገሮች አልነበሩ፣ ነው አይደለም? ምንድነው መሰለሽ ኢትዮጵያ ለቱሪዝሙ ወይም ባለም አቀፍ ደረጃ አያታለሁ የሚል ሰው እንዲኖራት የሚያስችል ብዙ ታሪክ ብዙ ሁነት አላት። ከዚህ በታሪክ ትመጪ በጣም የምትጠቅሻቸው የጥቁር ሕዝቡ ሁሉ የሚሰበሰብበት አድዋን ጨምሮ ሌሎች ታሪኮች አሏት። ከዛ ደግሞ የ13ት ወር ጸጋ ያለባት ሀገር ነች። ከዛ ደግሞ የሰው ዘር መገኛ ነች። ሁሉም መገኛውን የት ነው ያለው ብሎ ማወቅ ይፈልጋል። ስለዚህ እነዚህ ሁሉ ቦታዎቻችን ነበሩ። ነገር ግን ሰዎች ለስብሰባ እንዲመርጡን የሚያስችሉ ምቹ ሁኔታዎችን አልገነባንም ነበር። ለስብሰባ የሚሆን ተፈጥሯዊ ምቹ ሁኔታ አለን። በነገራችን ላይ ከብዙ ሀገራት የዞሩ ሰዎች ሲነግሩሽ እንደ ኢትዮጵያ አይነት ምቹ የአየር ሁኔታ ያለበትን ሀገር ማየት ይናፍቃሉ። ስለዚህ እንደዚህ ምቹ የአየር ሁኔታ ያለበት በየትኛውም ጊዜ ፀሐይ የምታይበት ሀገር ሆኖ ሰዎች ግን ወደ እኛ ሲመጡ የሚሰበሰቡባቸው ሆቴሎች፣ አዳራሾች በጣም ጥቂት ነበሩ። እንዲህ አይነት ስብሰባ ማዕከላት ነው የማይስ ቱሪዝም የሚጠሩ ነገሮችን ስናደራጅ ምንድን ነው ይመጡና እንዲሰበሰቡበት ያደርገናል ማለት ነው። ከዛ ደግሞ አያያዛችን ያለ የሚወስነው ለስብሰባ ከሆነ ሀገር ከኬንያ የመጣ ሰው፣ ከአውሮፓ ሀገር የመጣ ሰው እዚህ ከመጣ በኋላ ቤተሰቦችን ይዤ እመጣለሁ፣ ኢትዮጵያን አያታለሁ የሚያስችል አቀባበል ያስፈልገዋል። ይህን ማዕከል እንደዛ ሆኖቸዋሉ። ሲመጣ አንድ ሰው በቃ ጊዜ ውስጄ ለአምስት ቀን ስብሰባ ኮይናል ቀኝን እጄ ሚስቴን እጄ ልጆቼን እጄ የምመጣበት ሀገር ነች ኢትዮጵያ። እንዲ የሚያስችል ማዕከሉ ነው። አዎ፣ ባለፈው የአፍሪካ ህብረትም ይሄን ነበረ ያሳየን። ብዙዎቹ ተገርመዋል፣ ተደምመዋል። ደቡብ አፍሪካ ሀገራቸው ሄደውም የተናገሩት እንደ አዲስ አበባ እንደዚህ እኮ መባል ቀላል ነገር አይደለም። አፍሪካ ውስጥ ሀብት ትጠሪ ነች። እነሱ ከኛ ምሳሌ መሆን መቻል በጣም ትልቅ ነው። ይሄ ደግሞ ያጭር ጊዜ ውጤት መሆኑ በጣም ያኮራናል። እንግዲህ ብናወራው ብናወራው የማያልቅ ጉዳይ ነው። ሁሉም ሰው የኔ የሚለው አይነት ነገር ነው። መቶ ማየት መጎብኘት ይሻላል። በሚቀጥለው ኤግዚቢሽን ሲካሄድ፣ እንግዲህ በርካታ በዓላት ከፊታችን ይጠበቃሉ። እዚህ ሊከናወን እንደሚችል ተስፋ እናደርጋለን። ተመልካቾቻችን ስለነበረን ቆይታ እጅግ በጣም እናመሰግናለን። ፍሬወት በላይና ታምሩ ከፈለኝ አብራናችሁ ቆይታ አድርገናል። ካሜራማኖቻችን ዮናስ ለግስ ና መልካሙ ባቡ ደግሞ አብረውን ቆይታ አድርገዋል። አዎ ከመላው የዓለም ሸማች ቡድንና ከኤዲተሮቻችን ጋር ሳምንት በሌላ ቦታ እንጠብቃችኋለን። መልካም ጊዜ ያትራችንን እንገልጠል